ጭራሽ ነገረኛ ነሽ እያልሽ ነው? እንደሱ አላልኩ። ሰመሪሽ ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ የዛው እንጠብቅ። በጣም በጉጉት ሲጠበቅ የነበረው የሀና እና የእርግብ የዲኤንኤ ምርመራ ደርሷል። ምን ይመስላችኋል? እንግዲህ ተመልካች በጉጉት እየጠበቀ ያለው የወይዘሮ ሜላት ልጅ ሀና መሆን አለባት። አለበለዚያም ድራማውን አኔም የሚል አስተያየቶች በጣም በዝተዋል። እንግዲህ ደግሞ እንዳየነው ከሆነ ትናንት በተለቀቀው ክፍል ወይዘሮ ባዩሽ ውጤት መምጣቱን በመስማቷ በጣም ደስ ብሏታል። እንዲሁም ደግሞ ለሀና አንገትሽን ደፍተሽ አባትሽ እስከሚድንልሽ ለምንድን ነው ስራሽን የማትሰሪም? አባትሽ ከዳነ በኋላ ጥለሻት ትሄጃለሽ እያልቻት ነበር። እንግዲህ አባቷ የሚያስፈልጋቸው ብር አራት መቶ ትንሽ ብር ሲሆን ከዛ በላይ ያለውን የሚካፈሉት ዶክተሩና ባዩሽ ስለሆኑ እንግዲህ ባዩሽን ማስጠንቀቂያ እየሰጠቻት ነበር። ሀና ታዲያ ዶክተሩ ጋር ሂዳ እስከዛሬ የወጣውን መረጃ እፈልጋለው ስትል ዶክተሩ በጣም ደንግጧል። ምናልባትም የዲኤንኤ ምርመራውን ሊቀይረው አይችልም ብዬ አስባለሁ። አንዳንዴ መማር ይጠቅማል የሚባለው ለዚህ ነው። እኔ ወይዘሮ ሜላት አንገታቸውን ሲ ሲደፉ ማየት ጓጓሁኝ። ሀና ይህ አይገባትም። በዚህ ልቅ ሀናን መሳደብ፣ ማንቋሸሽ ቤቷን ለቃላት እንድትወጣ ያላደረገችው ነገር የለም። እርግብ እንግዲህ አይኗን በጨው አጥባ እኔ የዝብ ቤት ልጅ ነይ ብላ ብትልም እስካሁን ድረስ ያመነቻት ብትኖር ወይዘሮ ሜላት ብቻ ናት። ይህ የዲኤንኤ ምርመራ ከተቀየረ ግን ብዙ ተመልካች እየቀነሰባቸዋል። ሲጀመርም በአብዛኛው ተመልካች በጉጉት እየጠበቀ ያለውም የሀናን የዲኤንኤ ምርመራ ነው። እንግዲህ ይህን የዲኤንኤ ምርመራ ትክክለኛ ልጃቸው ሀና መሆኑን ቢያሳውቁንና ከዛ በኋላ የተለያዩ ስራዎችን እነሱ መስራት ይችላሉ። ይህን ሴራ ማን ነው ያቀናበረው በማለት ፍለጋም ይቀጥላሉ። ነገር ግን እኔ እንደው ደራሲቱን ብዬ ያሰብኩት ነገር ቢኖር ሀና በአሁኑ ምርመራ ልጃቸው ካልሆነች ወይዘሮ ሜላትም ሕክምናውን ስለምታቋርጥባት ሀናም ተነስታ አባቷን ይዛ ጉዞዋን ወደ ወሎ ስለምታደርግ ከዛ በኋላ እንግዲህ አሴር ለጓደኛው በመናገር እና ጓደኛው ደግሞ ፎቶውን እና መስቀሉን እንደሰረቀ እሱ ስለሚናገር ከዛ በኋላ ነው ድራማው እየጨመረ የሚመጣው እንጂ በአሁኑ ዙር ሀና ልጅ ትሆናለ ብዬ እኔ ጥርጣሬ የለኝም። የእናንተ ስ ሀሳብ ምን ይመስላል? ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋቸውን እንዳትረሱ። ለምታበረታቱ ከልብ አመሰግናለሁ። ክበሩልኝ።